ዳኒ አታስመሰል አታስመስል ሲጀመር አንተ ለሀይሜ ተቆርቋሪ የሆንከው ምን አገባህ ማናህ አንተ ምን ቅብጥ አረጋ ምን ማን ማን ቤት ነ ሰላም እንዴናችሁ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዳኒ ዛሬ ሶስትና ትላንትና ሀይሚን ለመንገድ ለመታሻ ት በል መታታለች ቢመቻትማ ከዛ በላይ ልትመታት ነበር። አልመቻት ብሎ ነው እንጂ ለመታሻት ብሎ እንግዲህ ዛሬ ሊጠይቃት አግኝቷታል። እናም እሷም እንግዲህ ያው መልሷን እንዳያችሁት ነው ተንበላቅጣ እየተሞላቀቀች ነበረ በስነ ስርዓት እንኳን መልስ አልሰጠችውም። ለሱ ሱ እቺ ሴት ለሱ ራሱ ምንም ክብር እንደሌላት ነው። እንግዲህ እኔ ያለት ነገር ካነጋገሯ፣ ካመላለሷ ብዙ ነገሯ በቃ ቅጥ ያጣ። እኔ ሌላ ምንም ልል አይደለም አሁን የመጣሁት ምክንያቱም እኔ ባልናገር የእሷን ስራ በተግባር እያያችሁ ስለሆነ ማለት ነው የሁለቱም ሴራ ሲጀመር እንዳልተጣሉ በጣም ያሳውቃል። ሁለቱም እያስመሰሉ ነው። ምድር አስመሳይ ማለት ነው። አታስመስሉ፣ አልተጣላችሁም፣ አታስመስሉ። ሁለተኛ ደግሞ ብቻችሁን እንደዚህ እንደፈለጋችሁ እናንተ ተለያዩ፣ ተደባደቡም እንደፈለጋችሁ ሆኖ አይመለከተንም፣ ግን ከልጆቻችን ሕይወት ውጡልን። በቃ ብቻችሁን እንደሱ እንደፈለጋችሁ ነው፣ ግን ልጆቻችንን ተውልን በቃ ስለፈጠራችሁ አምላክ ውጡልን ከህይወታችሁ። ህይወታቸውን ሁሉ ሲኦል አደረጋችሁት። የእኛን ብቻ ሳይሆን የእነሱ ብቻ ሳይሆን የእኛን ህይወት ሲኦል አደረጋችሁት። ስለዚህ ውጡ በቃ እንደፈለጋችሁ፣ ብቻችሁን እንደፈለጋችሁ። ስፈልጉ ታራቁ፣ ስፈልጉ ታለያዩ፣ አይመለከተን። ሁለተኛ ነገር ደግሞ ማለት ነው ሀይሚ ሀይሚ ሀይሚ ሀይሚ እሷን ብሩኬ ብሩኬ ብሩኬ አያችሁ፣ ግን አላማችሁ በደንብ እንደሚያስታውቅባችሁ፣ ምን ምን እንዳሰባችሁ፣ ምን እንዳለማችሁ አይምሯችሁ ላይ ሶስና አይምሮ ላይ ያለው ብሩኬ ነው። ዳንኤ አይምሮ ላይ ያለችው ሀይሚ ናት። ሶ አላማችሁ እነሱ ላይ ምንድን ነው፣ እኛ ውቀነዋል፣ እነሱ ግን አልገባቸውም። እንደናንተ ሁኔታ ቢሆን፣ እንደናንተ ስራ ቢሆን ሀይሚና ብሩኬ እስካሁን ተለያይተዋል? ይገርም ነበር። ግን ምንድነው ሃይሚና ብሩኬ ከልባቸው ስለሚዋደዱ ከልባቸው ፍቅር ስላለ እየተጨቃጨቁ እየተገናኙ እየተጨቃጨቁ ይለያያሉ። እነዚህ ልጆች ጠንከር ያለ ሰው ገብቶ አንተም ታይ፣ አንቺም ታይ ብሎ የሚቆጣቸው ሰው ቢኖር እስካሁን የታረቁ ነበር። ግን ሳ እናንተ አላችሁ በመሀል እየገባችሁ ትበጠብጣላችሁ ትበጠብጣላችሁ። አላማዎቹ ፍላጎታችሁ እስካሁን አልሳካ ብሏቸዋል እና ማለት ነው ጉርጓር ግቡ ሲኦል ግቡ እያልሽ አንተ ና ሀይሚ ጉርጓር ሲኦል ግቡ ሲኦል ግቡ የምትዩ ማለት ነው አንቺ ራስሽ ዳኒሽን ይዘሽ እንጦሮጦስ ግቢ የሀይሜን ና የብሩኬን ጦስ ይዛችሁ ጥፎ ወደዛ በቃ መቶ ሺህ ገባችሁ አይደለ፣ ምን ፈልጋችሁ ከዚህ በኋላ ነው። ሶስናንም አምሳ ሺ ካላስገባን አይሆንም። መቶ ሺ ገባህ እኮ ዳኒ፣ ለምን ወደዛ ትሄድ። ሚስተን ይዘ ለምን አትዋትም? ሀይሚን ለምን አትዋትም? ለምን ከህይወት አታወጣትም? ሀይሚ የራሷ ሰው አላት፣ ታዋት በቃ እሷን። ሀይሚ ሀይሚ ሀይሚ ሀይሚ፣ ብሩክ ብሩክ ብሩክ ብሩክ፣ ስማቸው እን ይጣፍጣል እንዴ ለምንድር ማ የማትወጡት ከህይወታቸው? እኔ የሚገርመኝ አሁንማ በጣም ትላልቁ ዩቱበር ሁሉ እየሰራ ነው። በእነሱ ትላልቁ የነሱ የሱ ጓደኞች ራሱ ይሄ ናታ ነው ማነው ነው የሚባል መላጣ ራሱ የሚናገረው ዳኒ እየተጎዳ በጣም ነው፣ እንደ የተጎዳው ሴራው እየሴረ ለነገሩ አሁን ለከናቸው ምክንያቱም እውነት በጠፋበት ሰዓት ውሸት እየገነነ ስለሚመጣ ማለት ነው። የዳኒ ስራ ግልጽ ነው። ሌላ ደግሞ አንዳንድ ኮሜንቶች አይቻለሁ እዛ እንትኑ ስር ማለት ነው። እነሱ ኮሜንት ስር ሰው ጦስ ሽል ይዞ ይሄድ በፊትም ላንቺ አይመጥ። እሱማ ይመጥናታል። እሱማ የእሷው ብጤ ጓደኛዋ ነው እንዴ! ነው አይመጥንሽም ልትሉ የምትችሉት ጓደኛዋ ነው እኮ ይመጥናታል። ጦስሽን እዛው ይሄዱ ሰው ሲታያቸው፣ ምናምን ምናምን። አረ እባክሽ፣ ለማን ነው የምትተውው? ሀይሚናት ዳኒ ጋር የምትሄደው ሀይሚናት ከዳኒ ፍቅር የምትጀምረው? አበስ ገበርኩ። ይሄ ደግሞ እኔ በፈጣሪ ፍጡር እየናቀሁ ወይ ዝቅ እያረኩት አይደለም፣ ግን አብሮ አይሄዱም፣ አብረው የሚሄዱ ልጆች አይደሉም። ስለዚህ የማይመስል ነገር አታውሩ። እዛው ያዙ ዳናችሁ፣ እዛው ያዙት። ሶሲሽን ዩስ ይሄድ በፊትም ጀምሮ ላንቺ አይመጥንም። እና ለሃይሚን ልትሰጡት ነው? ለሃይሚን የሚመጥርም እኛ ምን አገባን? ለሃይሚን ምክንያት አድርጋችሁ ነው የምታለያዩአቸው? እዛው እንደ ፍጥርጥራቸው የሆነው እንጂ ትናንትና እኮ ዝታ አባት እኮ ትሄደችው ዝታ አባት፣ ስለዚህ ነገጧት፣ ታይሚ የሆነ ነገር ቢደርስባትስ በምን እናቃለን? እሷ እንደሆነች እናቴ ታስታውቃለች። ጩቤ በቦርሷ ይዛ ምትዞር ሴት ነች። አስፈራርታታለች፣ እኳ አለቅሽም እገልሻለሁ ብላት እኮ ን ሄደች። ለማንኛውም ጨረቃዬ እናቴ ራሽን ጠብቂ። የእኔ እናት አንቺ የዋነሽ ባዶሽ ነው ውዝ ብዙ የምትይው ድክም ድክም የምትይልኝ የኔ እናት እናቴ እቺ ሴትማ እናቴ ብሩኬን ማለት ከመበቀል ወደ ኋላ የምትል ሴት አይደለችም። ምክንያቱም ሶሲ ብሩኬ ፕራንክ ቢሰራ ሶሲ ከልቧ ብሩኬን እንደምትፈልገው ያስታውቃል። ያ ደግሞ ከባሏ ለባሏ በምትመልስን ልመልስ ማየት ትችላላችሁ። ብሩኬን ስታገኘው የምታሳያው አክት ስታሽላላ ስትላላ ጥያያችኋት ነው ብሩኬን ስታየው ማለት ነው። አይታችኋል፣ እንዴት እንደምትሰማው ምናምን። ስለዚህ ሶስ የተብዬዋ ዳኒን ሳይሆን የምትፈልገው ብሩኬ ነው። ብሩኬ ደግሞ በልቡ እንዲህ አይነት ነገር የለም፣ ለሶስ ፍቅር ምናምን አይደለም። በፍቅር ይቅርና አረ በጭራሽ አያስበውም። ብሩኬ ልብ ውስጥ ልትኖር የምትችለው ሀይሜ ና ሀይሜ ብቻ ናት። ስለዚህ እሱ አልፈልግሽም ወይም ደግሞ ፊት በሚነሳበት አሁን እኮ እስካሁን ድረስ ፊት ስላልነሳት ነው። ብሩኬ እስካሁን ፊት አልነሳትም ፊት አልነሳትም እስካሁን ድረስ ምክንያቱም ያው ፎቶ ስትለቅ ፖስት ሼር ያደርግላታል ሻይር ሼር እንኳ ያደርግ ላይክ ያደርግላታል ምናምን ነገር እና አንዳንድ ጊዜ ለሰላምታም ቢሆን ይገናኛሉ። ግን ከሀይሚ ጋ ደግሞ ሲታረቁም ሲተዋት ምናምን ነገር አይታወቅም። የምታስበው ተንኮል በሌላ ተንኮል ሊመጡ ስለሚችሉ መቼም ላምናት አልችልም እችን ሴትዮ። ስለዚህ ተጠንቀቁ ጨረቃዎቼ። ከዚህ በኋላ ግን ማለት ነው ተጣሉ፣ ተደባደቡ፣ ተለያዩ፣ የማይመለከተንም እኛ። ግን ተመልሳችሁ ወደ ልጆቻችን ህይወት አትምጡብን።